ልጅ ልጅጋ መሆን የለብህም እያለች ነጋ ጠባ እየጨቀጨቀችው ነው ያለችው። ርብቃ ላይም ቢሆን በፍጹም ተቀይራ፣ አባት ርብቃና ትልቅ ችግር ውስጥ ጨምራታለች። ይባስ ብላ እንደውም በየቀኑ ወረቀቱ ላይ ፈረምሾ እያለች መጨቃጨቅና ቤቱና ሁሉም ነገር እንዲያስጠላት እያደረገቻት ነው ያለችው። ርብቃም የእናትየዋ እንደዚህ መሆን ደጋግሞ ቢያስጨንቃትም ለአቤልም ብትነግረውም፣ አቤልም በቃ ችግር የለውም ስኔ ስላለው ምንም ነገር አይፈጠርም እያለ ቢያጽናናትም እናት ግን እስካሁን ድረስ እየፎከረችባቸው ነው ሳሬ። ይባስ ብላ እንደውም ወረቀቱ ላይ ፈረማችሁ ወይ ብላ ስትጠይቃት ርብቃም እንዳልፈረሙ ስትነግራት ሳታስበው በጥፊ መታት። ወረቀቱ ላይ ካልፈረማችሁ ውድ ከራሴ እዚህ ቤት መኖር አትችሉም ብለው ርብቃንም በጥፊ መታት አለች ማለት ነው። አሁን ላይ የአቤል እናት መቀየሯ ሁላችንንም ግራ ቢያጋባንም የሆነ ምክንያትና ወይ ደግሞ እንደዚህ ያደረጋት ነገር ከጀርባ የሆነ ነገር እንዳለ ማሰባ ቁጥራችን አልቀረም። ምክንያቱም የሆነ ጊዜ ከዚህ በፊት የሆነ ፎቶ አይታ ፎቶውን ካየች በኋላ እንደሆነ እንደዚህ የሆነችው ባንረሳውም፣ ለእነሱ ከመናገር ይልቅ እነሱ ላይ ተቀይራ በጣም እያስጨነቀቻቸው ነው ያለችው። ካለባበሷ፣ ካነጋገሯ ሁሉም ነገሮ በት ቢቀያየርባቸውም ልጆቹ በእሷ ላይ ቢሳለቁባትም እሷ ግን ስለ እኔ ምንም አያግባችውም እያለቻቸው ነው ያለችው። አቤልም እናትያን አቤልም ርብቃን እናትያ በጥፊ እንደመታቻት ሲያቅ ከማባበላትና ከአጽናናት በኋላ ወደምትፈልገውና በፍጹም ወዳልጠበቀችው ቦታ ይዞ ሄዶ ሰፕራይዝ አድርጓታል ከጭንቀቷና ከሀሳቧ እንድትላቀቅ ብሎ ከከተማ ወጣ ብለው እየተዝናኑ ነው ያሉ ደስ የሚል ፍቅርና ደስ የሚል ጊዜ እያሳለፉ ነበረም በመሀል ግን ርብቃን ደስተኛ ነሽ ወይ ብሎ ቢጠይቃትም አዎ ደስተኛ እንደሆነች ከነገረችው በኋላ የእናትየዋ ነገር ግን በጣም እያሳሰባትና እያስጨንቃት እንደሆነ ስትነግረውም እሱን ወደዛ ጥለና አሁን ፍቅራችንንና ደስታችንን ብቻ ነው ማጣጣም ያለብን ብሎም እያረጋጋት ነበረ። አቢልም ርብቃ ፈታ እንድትልና ከጭንቀቷ እንድትላቀቅ ብሎም በሪችን ምን እንደምትፈልግ ከጠየቀ በኋላ ሁሉንም ነገር የሚያስደስታትን እና ማያስደስታትን ነገር ከሪች ከጠየቀ በኋላ ርብቃን ደስተኛ ለማድረግ አቤል አሁን ላይ በጣም እየጣረ ነው ያለው። እናትዮዋ ግን በመሃል እየገባች ብትረብሻቸውም እነሱ ግን በፍጹም ሊሰሟት ስላልቻሉም ለእናትየዋም ሳይነግራት ከ ከተማ ወጥተው ፈታ ብለው ደስ የሚል ጊዜና በጣም አስደሳች ጊዜ እያሳለፉ ነበረ። አቤልም ርብቃን ሰፕራይዝ ለማድረግ ከርች ጋር ተነጋግረው ብዙ ነገር አቅደው ስለነበረ፣ መጨረሻ ላይም አቤል ቀለበት አውጥቶ ርብቃን ታገብኛለሽ ወይ ብሎ ቢላት እሷ ግን በፍጹም እንደማታገባው ስትነግረው በጣም ደንግጦ ነበረ። ምክንያቱም ርብቃ ከአቤል ጋር የመሆን ህልም ቢኖራትም አሁን ላይ ግን አቤል ወደ እሷ ፍቅር ተስቦና በፍቅሯ ስለወደቀም አሁን ደግሞ ፍጹም የእውነት ታገብኛለሽ ወይ ብሎ ቀለበት አዘጋጅቶ ታገብኛለሽ ወይ ቢላትም እሷ ግን አለገባህም ብላ ሁላችንን አስደንግጣናለች ማለት ነው። ሪጭና ኢዩኤል ከመቼውን በላይ እየተቀራረቡና ፍጹም እየተጠጋጉ ነው ያሉት። ኢዩኤል በውስጡ ተንኮልና ሸር ቢኖረውም አሁን ላይ ግን ለሪጅ በጣም ብርችን እየ የሚቀርባት እና የማይፈልገውን ነገር ራሱ እያደረገ ነው ያለው። ስናስበው ግን እየወደዳትና ወይም ደግሞ በውስጡ ስለሷ ሌላ ነገር እያሰበ እንደሆነ አሁን ላይ ግን የዩኤል ላይ ርች መልካም አስተሳሰብና ወይም ደግሞ ወደ ፍቅር ውስጥ እየገባ ያለ ነው የሚመስለው። ከእሷ ጋር መጫወት፣ ከእሷ ጋር መዝናናትና ወይም ደግሞ ካጠገቡ እንድትርቅ አይፈልግም። እሷም ከሱ እንድትርቅ አትፈልግም። በጣም ተቀራርበዋል ማለት ነው። ድገት ቤት ውስጥ ቁጭ ብሎ ማንም በሌለበት ሰዓት እሷ ምንም ሰ አይኔ ውስጥ የሆን ነገር ገባብኝ ብላም ከአይኗ ውስጥ የሆነ ጉድፍ ሊያወጣላት ሲል መት ደርሳባቸውም፣ እዩኤልም በጣም ቢደናገጥና ግራ ቢጋባም መቲ ግን በውስጡ አርርና ቅጥል ብላ፣ ምክንያቱም ግንኙነታቸውን ማንም እንዳያቅባቸው ስለሚፈልጉ አይታ እንዳላየ ብታልፍም፣ ጠሪች ከሄደች በኋላ ግን እዩኤል ምን እንድየሰራ እንደሆነና ከእሷ ጋር ምን እያደረገ እንደሆነ ስትጠይቀው፣ እሱ ግን አረጋግቶ ሊነግራት ቢፈልግም እሷ በፍጹም ስለተና ያናደደችበትና ፍጹም ያላሰበውን ነገርም አድርገሃል ብላ ስላሰበችበትም በድንገት ሳያስበው በጥፊ መትቷታል። መቲም ዩኤልን በጣም ስለምትወደውና ስለምታፈቅረው ከእሷ ጋር ስላየችው ብዙም ደስ ባይላትም እሱ ግን ሁሉን ነገር በራሱ ፍቃድና በራሱ መንገድ ስለሚያደርግ እሷን ሊያዳምጣት አልቻለም ማለት ነው። ማናት ምንድናት ብላ ብትጠይቀውም መሪ የርብቃ ጓደኛ ነች፣ ሌላ ምንም ነገር የለውም ብሎ ሊያሳምናት ቢሞክርም ግን እሷ ግን እንደዛ ተቀራርባ ተጠቅማችሁና እንደዛ ተጠጋግታችሁ ማንም በሌለበት ቤት ውስጥ የያየሁት ነገር ጥሩ አይመስለኝም ብትለውም እሱ ግን አመነጫጭቆና ገፈታ አትሮ ከቤት እንድትወጣ አድርጓታል ማለት ነው። ያቤልናት አሁንም እነሱ አያቤልናት አሁንም ርብቃንና አቤልን ለማለያየት ተግታ እየጣረች ነው። ያለችውም ወዴት እንደሄዱ ባይነግሯትም ልጓዛቸውን ይዘው እንደሄዱ ሰራተኛ አዙና እዩኤል ቢነግራትም እሷ ግን ሲመለሱ ፈልጋቸዋለሁ ወይም ደግሞ ሲመጡ ነግሩኝ ብላ ለኢዩኤል እየነገረችው ነገረችው ነበረ። ኢዩኤልም ሲመጡ ነግርሻለ ቢላትም እሷ ግን አስጠንቅቃ ሲመጡ በትክክል እንድትነግረኝ እንዳትረሳው ብላ ድጋሚ እሷና እሱ ባልና ሚስት እንደማይሆኑ ለሱም እየነገረችው እሱም በአባ ብሏ እየተገረመና ሚስቱ አይደለችም ወይ ቢላትም በፍጹም የእሱ ሚስት ልትሆን አትችልም፣ ወደፊት የምናየው ነው፣ በቅርቡ አሳይሃለሁ ብላ ብትፎክርበትም እነሱ ግን አሁን ላይ የእሷን ሀሳብ ትተው በራሳ የራሳቸው መንገድ እየሄዱ እንደሆነ ግን ፍጹም አልተረዳችም። እዩኤልም እናትየዋ ለምን ለምን እንደፈለገቻቸው ሲጠይቃት ደውልላቸው ብላ ስትለውም በፍጹም ያሉበትን ፍቅርና ወይም ደግሞ ደስታቸውን አረብሽም አልደውልም ቢላትም ደጋግማ እንዲደውል ብትጠይቀውም እሱ ግን እምቢ ብሏታል። ለምን እንደፈለገቻቸው ሲጠይቃትም እሱ አንተን አይመለከትም እነሱን ነው እንጂ ስትለውም እዩኤል እሷ የምታስበው ሚስጥር ወይ ደግሞ ከነሱ ሚስጥር ስለሚፈልግም እንድትነግረው ቢወተውታትም እሷ ግን ልትነግረው አልቻለችም። መጀመሪያም ኢዩኤል ርብቃን በጣም እንደ ወንድም ወይም ደግሞ እንደ ቤተሰብ የቀረባት ከሷ አንዳንድ ሚስጥሮችን ለማወቅ ስለሆነ በውስጡ አንቺ ባትነግርኝም እኔ ግን ከርብቃ መስማቴ አይቀርም ብሎ በውስጡ ለብቻው እያወራ ነበር። እሷ ግን አንተን አይመለከትህም ስላለችው ቢበሳጭና ቢናደድም፣ ነገሩ ግን ያሰበችው ነገር ግን ከሱ እንደማያመልጥ አስቀድሞ ነገሮችን ስላመቻቸ ደግሞ በቀላሉ ስለምትነግረው ብዙም አላስጨነቀውም ማለት ነው። አዙ ሰራተኛቸው እዛ ቤት ውስጥ ሚስጢር እንድታቀብልና ወይም ደግሞ የሚፈልጉትን ነገር እንድትፈልግላቸው ብለው ቢያስገቧትም እሷ ግን በፍጹም እነሱ የሚፈልጉትን በአግባቡ እየሰራችላቸው አይደለም። ምክንያቱም እሷ በጣም ምግብ ትወዳለች። ቀኑም ለቱን ስለምግብ ብቻ ነው የምታስበውም። መቴም ቢሆን እሷን የቀጠረቻት በድብቅ ለእሷ ስራ እንድትሰራላት ነበር። አሁን ላይ ግን ለመቴ አንዳንድ ነገሮች ብትነግራትም ትክክል ትክክለኛ ግን የምትፈልገውን ነገር ልታቀብላት አልቻለችም ማለት ነው። በመጨረሻም አቤል እንግዲህ የርብቃን አስደስታታለው ወይም ደግሞ ፍጹም ታፈቅረኛለች ብሎ ስላሰበም ከተማም አውጥቶ ያዝናናትና ፈታ ካደረጋት በኋላም በመጨረሻ ላይ ርች እንድትገኝ ከተነጋገሩና ርች እንድትገኝ ካደረጉ በኋላ እሷን ሰፕራይዝ እናደርጋታለን ብለው ቢያስቡም መጨረሻ ላይ ግን ራሷ ሰፕራይዝ አድርጋቸዋለች።